አፍሪካ እንደ አንድ ልብ መምታት ጀምራለች። የተቀጣጠለው እሳት ነጮችን ሸብረክ አድርጓቸዋል። የዓለምን ቅርጽ፣ በተለይ ደግሞ አህጉራችንን አፍሪካን ይቀይራታል የተባለው ክስተት ዓለምን እያነጋገረ ነው። በአፍሪካ ምድር በታሪክ ገጾች ላይ የተጻፉት ጀግኖች ብቻ ሳይሆኑ ዛሬም በህዝቦቿ ልብ ውስጥ የሚነድ ነበልባል አለ። ከእነዚህ ጀግኖች መካከል ኢብራሂም ትራኦሬ የአፍሪካ ኩራትና ተስፋን የሚያንጸባርቅ ኮከብ ሆኖ ተከስቷል። እሱ እንደ ቶማስ ሳንካራ፣ እንደ ኳሚ ንኩሩማ፣ እንደ ፓትሪስ ሉሙምባ ያሉ የአፍሪካ መሪዎችን መንፈስ የተገኘበት ሰው ነው። የነጮች የበላይነትን ለመፋለም ለአፍሪካ ነፃነት ክብር የተነሳ የኢብራሂም ትግል የህዝቡን ልብ ያነቃ፣ በርካታ የግድያ ሙከራዎችን ያከሸፈ፣ እናም ዛሬም በሚሊዮኖች ልብ እሳትን ያቀጣጠለ ሰው ነው። አፍሪካ ተቀጣጠለች። ነጮች በእጅጉ ፈርተዋል። ሰላም ጤና፣ ፍቅር፣ በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት ያለም ዳርቻ ሁሉ እንደምንቆያችሁን ሮማን ጸጋዬ ነኝ ከአክሱም ቲዩብ እንደተለመደው በድንቅ ዝግጅት ተገናኝተናል። ይህ ድንቅ ዝግጅት አህጉራችንን አፍሪካን ኢትዮጵያንም ጨምሮ ማለት ነው የሚመለከት ነው። በጣም ልብ የሚያሞቅ መረጃ ነው ይዤላችሁ የመጣሁት ከአክሱም ቲዩብ። ቤተሰባችንን ያልተቀላቀላችሁ አድማጭ ተመልካቾቻችን ሰብስክራይብ አድርጉና የዶላ ምልክት ተጨናችሁ እኛን ተቀላቀሉ፣ ስንል ባክብሮት እንጋብዛችኋለን። እንደተለመደው ደግሞ እስከ መጨረሻው አብራችሁን ትቆዩ ዘንድ ባክብሮት ነው የምንጠይቃችሁ። እንግዲህ አሁን አፍሪካችን ያለችበት ሁኔታ እየተቀየረ ነው ያለው። በተለይ ደግሞ ኢብራሂም ትራኦሬን ለመግደል ብዙ ሙከራዎች፣ ከ21 ጊዜ በላይ የግድያ ሙከራ፣ የመንግስት ግል በጣም ሙከራ ተደርጎበት ነበር። አሁን ግን ህዝቡ በነቂስ ወጥቶ እሱን እየጠበቀ እንዳለ በጣም አስገራሚ የሆኑ መረጃዎች እየወጡ ናቸው። ለመሆኑ የሰው ማነው? ምንድን ነው በአፍሪካስ የተከናወነው የሚለውን ከናንተ ጋር እንፈትሸዋለን። ሰናይ ቆይታ ይሆንላቸው። አፍሪካውያን ዝንጀሮ ናቸው የሚለውን አፈታሪክ አፍርሰው የዓለምን ቅርጽ ቀይረዋል። ከሳይንስ እስከ ቴክኖሎጂ፣ ከጥንታዊ ቅርሶች እስከ ዘመናዊ ፈጠራዎች አፍሪካ ሁልጊዜ የፈጠራ ማዕከል ነበረች። ይህንን ታሪክ ለመረዳት የአፍሪካን ወጣቶች ጉጉት፣ የአፍሪካ ሴቶች ጥንካሬና የአፍሪካ ማህበረሰቦች ፍቅርን ማየት ብቻ በቂ ነው። ነገር ግን ለዘመናት አፍሪካ በተሳሳተ መንገድ ተገልጻለች። ዝንጀሮ ናቸው ተፈጥረው አላለቁም የሚል አመለካከት በቅኝ ገዢዎችና በአንዳንድ የታሪክ ጸሐፊዎች እንደ ካንሰር የተቀመጠ ታሪክ ነው። ይህ አመለካከት የነጮች የበላይነትን ለማስፈንና የአፍሪካን ሀብት ለመቀማት የተነደፈ እቅድ አካል ነበረን። አፍሪካውያን ይህንን ውሸት በእሳት ተቃውመውታል። እሳቱ አሁን ተቀጣጥሏል። አፍሪካ የሰው ልጅ መገኛ ነች። ከግዛት አክሱም እስከ ማሊ ኢምፓየር ከታላቁ የዚምባብዌ መንግስት እስከ የሶንግሃይ ግዛት አፍሪካውያን የላቀ ባህል፣ ሳይንስና እውቀትን ፈጥረዋል። ይህ ቅርስ የአፍሪካን መንፈስ ሊያጠፋ የተሞከረውን የቅኝ ግዛት እ እቅድ እየሰባበረው ነው። አፍሪካውያን በተቃውሞ በፈጠራና በጽናት አረጋግጠዋል። እኛ የዓለም መሪዎች ነን፣ ተፈጥረን ብቻ ሳይሆን ፈጣሪዎችም ነን እያሉ ነው። ዛሬ አፍሪካ በቴክኖሎጂ ዓለምን እየቀየረች ነች። እንደ ኤምፓስ ያሉ ፈጠራዎች በኬንያ ተወልደው የዓለምን የፋይናንስ ስርዓት አብዮት ፈጥረዋል። ይህ የሞባይል ክፍያ ስርዓት በሚሊዮኖች የሚቆጠሩ ሰዎች ባንክ ሳይኖራቸው ገንዘብ እንዲዋዋሉ እንዲላላኩ አስችሏቸዋል የኤምፓስ ተጠቃሚዎች በስልካቸው ገንዘብ ሲልኩ አፍሪካውያን የግድ ትዝ ይሉናል በናይጄሪያ አንዴ ላይ የተሰኘው የቴክ ኩባንያ በአፍሪካውያን ፕሮግራሞችን በማሰልጠን የዓለም የሶፍትዌር ኢንዱስትሪን እያሻሻለ ነው በኢትዮጵያ የፀሐይ ኃይል ፕሮጀክት በገጠር አካባቢዎች መብራት እያበሩ ነው እናም በደቡብ አፍሪካ ማርክ ሸልተር ወርዝ የኡምቡቱ ሶፍትዌርን በመፍጠር የኮምፒውተር አሰራር ነፃ ተደራሽ አድርጎታል አፍሪካውያን የሰሩትን ብንዘረዝር ሰዓት አይበቃንም። ከባህር ላይ በማንኪያ እንደ መጭለፍ ይሆናል። ወደ ተነሳንበት ርዕሰ ጉዳይ እንሄዳለን። አፍሪካና አፍሪካውያን ታላቁን እሳት ያቀጣጠለው ኢብራሂም ትራኦሬ በአፍሪካ ምድር በታሪክ ገጾች ላይ የተጻፉት ጀግኖች ብቻ ሳይሆኑ ዛሬም በህዝቦቿ ልብ ውስጥ የሚነድ ነበልባልን የለኩሱ አሉ። ከእነዚህ ጀግኖች መካከል ኢብራሂም ትራኦሬ የአፍሪካን ኩራትና ተስፋን የሚያንጸባርቅ ኮከብ ሆኖ ተነስቷል። እሱ እንደ ቶማስ ሳንካራ፣ እንደ ኳሚ ንኩሩማ፣ እንደ ፓትሪስ ልሙምባ ያሉ የአፍሪካ መሪዎችን መንፈስ የተገኘበት ወይ ደግሞ የተገናኘበት ሰው ነው የነጮችን የበላይነት ለመፋለም እናም ለማፈራረስ ለአፍሪካ ነፃነትና ክብር የተነሳ የኢብራሂም ትግል የህዝቡን ልብ ያነቃ፣ የግድያ ሙከራዎችን ያከሸፈ እናም የመንግስቱን ግልበጣ በንቃት ተከታትሎ ምና ያስቀረ ሰው ነው። ይህ በሚሊዮኖች የሚጠበቀው ታላቁ ራዕይ ነው። ኢብራሂም ትራኦሬ በተወለደበት ጊዜ አፍሪካ በቀኝ ገዢዎች እጅ ተፋግግ ነበረ። የነጮች የበላይነት እሳቤ መርዛቸው በህብረተሰብ ውስጥ ተሰራጭቶ የአፍሪካውያንን ኩራትና ማንነት ለማጥፋት ሞክሮ ነበረ። ነገር ግን እንደ ቶማስ ሳንካራ እናም ኢብራሂም የተወለደው ይህን መርዝ ለመቋቋም ነበረ። ሳንካራ በቡርኪና ፋሶ የተነሳውን ለህዝብ ክብርና ለኢኮኖሚያዊ ነፃነት ከሆነ፣ ኢብራሂም ደግሞ የአፍሪካን ህዝቦች አንድነትና ራስን መቻል ያለመ ራዕይ ነው። የእሱ ቃል እንደ ነበልባል በህዝቡ መካከል ተሰራጭቶ የተጨቆኑትን አንቅቷል፣ የተሰባበሩትን አጠንክሯል። ኢብራሂም ትራኦሬ የተነሳው በቀላሉ አልነበረም። እንደ ፓትሪስ ሉሙምባ የሱ መንገድ በአደጋና በግድያ ሙከራዎች ተሞልቶ ነበረ። የቀኝ ገዢዎች ውርስ የሆኑት የነጮችን የበላይነት ተሟጋች የኢብራሂምን ድምፅ ለመቀነስ በርካታ ሴራዎችን አቅደውበታል። በምሽት ጨለማ ውስጥ ተኳሽ ጠመንጃዎችን አነጣጥረውበታል። የተንኮል ወጥመዶችን አሲረዋል። ቢሆንም ኢብራሂም እንደ ንኩሩማ የነበረው የማይበገር መንፈስ ነው። እንደ ንኩሩማ በጋና የፓን አፍሪካኒዝምን መልእክት ያሰራጨ ኢብራሂምም የአፍሪካን ሕዝቦች ለመቀነስ የተሰራውን ሰንሰለት ለመስበር የተነሳ ጥቁሩ አንበሳ ነው። የእሱ ትግል ትራጀዲ ነበር። በእያንዳንዱ እርምጃው የህዝቡን ተስፋ ይዞ ይጓዝ ነበር። ነገር ግን በተመሳሳይ ጊዜ የሞት ጥላ ይከተለው ነበረም። እንደ ልሙምባ የኢብራሂም ህይወት በአንድ በኩል የህዝቡ ተስፋ ያነቃቃል በሌላ በኩል ደግሞ የተንኮልና የግድያ ሴራዎች መለኮት ይከተሉታል። ይህ ሁሉ ሲሆን ህዝቡ በተስፋና በፍርሃት የተቀላቀለ ስሜት ይጠብቀው ነበር። የኢብራሂም ትራኦሬ መልእክት በአፍሪካ ህዝቦች መካከል እንደ ነፋስ ተሰራጭቶ ነበረ። ከተራራው ጫፍ እስከ ሸለቆ ዳር፣ ከመንገዶች እስከ ከተሞች ህዝቡ የእሱን ስም በተስፋ ይናገር ነበረ። እሱ ለእነሱ ተስፋ ብቻ ሳይሆን የራሳቸውን ኃይል እንዲገነቡ ያደረጋቸው መሪ ነበር። የሱ ቃል አፍሪካን ለአፍሪካውያን የሚል በህዝቡ ልብ ውስጥ ተቀርጾ የተጨቆኑት አንገታቸውን እንዲያነሱ፣ የተገፉት ደግሞ እንዲታገሉ እያነሳሳ ነው። ህዝቡ ኢብራሂምን በተስፋ ይጠብቀዋል። በእያንዳንዱ ንግግሩ፣ በእያንዳንዱ ተግባሩ ከአፍሪካ ቀኝ ገዢዎች እስራት እንደምትነቁ ተስፋ ይሰጣቸዋል። ነገር ግን ይህ ተስፋ ደግሞ በአንዳንዶች ከፍተኛ ፍርሃትን ቀስቅሶ ነበረ። የግድያ ሙከራዎች በየጊዜው ሲነገሩ ህዝቡ በፍርሃት ይንቀጠቀጥ ነበረ። ልጃችንን ሊነጥቁን ነው የሚሉ ድምጾች በርክተዋል። እሱን ለመጠበቅ በምሽት ተግተው የሚጸልዩ፣ በቀን ደግሞ የእሱን መልእክት በመዘመር በዝማሬ ያሰራጩ ነበር። ረም በርካቶች አሁን ላይ በነቂስ ከቤታቸው ወጥተው እንቅስቃሴውን እየተከታተሉ ይጠብቁታል ገሚሱ ደግሞ ስለሱ ያለቅሳል ስለሱ ይጸለያል ይጸልያል ኢብራሂም ትራኦሬ የአፍሪካን መነቃቃት እንደነበልባል አንድ አድርጎታል በአንድ ልብም አፍሪካ እንድትመታ እየጣረ ነው እንደ ሳንካራ የነበረው ራእይ፣ እንደ ንኩሩማህ የነበረው ተስፋ፣ እንደ ሉሙምባ የነበረው ድፍረት በኢብራሂም ውስጥ ተጣምሮ ብቅ ብሏል። እሱ አፍሪካን ከኢኮኖሚያዊ፣ ከፖለቲካዊ፣ ከባህላዊ ተጽዕኖች ነፃ ለማውጣት ተነሳ። የእሱ ቃል የአፍሪካውያንን ልብ አንድ አድርጎ ከዘመናት በፊት በቀኝ ገዢዎች የተበታተነውን አንድነት መልሶ መገንባት ነው። ዛሬ ኢብራሂም ትራኦሬ በህዝቡ ልብ ውስጥ ትልቅ ቦታ አለው። የእሱ ትግል፣ የእሱ መስዋዕትነት፣ የእሱ ራእይ አፍሪካን ከጨለማ ወደ ብርሃን የሚመራ መብራት ሆኗል። ህዝቡ አሁንም ይጠብቀዋል፣ አሁንም ይታገላል፣ አሁንም ይመኛል። ኢብራሂም ትራኦሬ እንደ አፍሪካ ፀሐይ በሰማይ ላይ ያበራል። እናም የእሱ ብርሃን በሚሊዮኖች ልብ ውስጥ ይንጸባረቃል። ከአውሮፓ ታላላቅ ኢንዱስትሪዎች እስከ አረቡ ዓለም ገበያዎች የእጅ መንሻ ንግድም እንደ መርዝ ተሰራጭቶ ነበረ። ግድያዎች፣ ሴራዎች፣ የመንግስት ግልበጣ በጣ ሙከራዎች ተደርገዋል። ግን እነዚህ ሁሉ በአንድ ሰው ተሰበሩ። በኢብራሂም ትራኦሬ እምቢ አለ። እናም ፈተናውን ገጠምም። ይህ እንግዲህ የእሱ ታሪክ ነው። ከአውሮፓ ወደቦች የጦር መሳሪያዎችና የልብስ ልባሽ ጨርቆች በመርከብ ተጭነው ወደ አፍሪካ ይጓዙ ነበረም። ከአረቡ ዓለም ሙሰኛ ነጋዴዎች የጦር መሳሪያና የገንዘብ ቃል ኪዳንን ይዘው ይመጡ ነበረም። እነዚህ የእጅ መንሻዎች አፍሪካን ለመቆጣጠር ህዝቦችን ለመጨቆን፣ እናም የቅኝ ግዛት ህልምን ለማጠንከር የተዘጋጁ ናቸው። ነገር ግን ኢብራሂም ትራኦሬ ይህንን አይቶ ዝም አላለም። በኩራት ተነሳ፣ እንዲህም አላቸው፦ ሀገሬ ቆሻሻ መጣያ አይደለችም። ልባሽ ጨርቆቻችሁን፣ የጦር መሳሪያዎቻችሁ እዚህ ቦታ የላቸውም። ይህ ድምፅ እንደ ነጎድጓድ በድንገት እንደተሰማ በጣም አስደንጋጭ ነበረም። ከአውሮፓ የመጡ ባለስልጣናት ጆሮቸውን ባለማመን በጣም ተደነቁ። ከአረቡ ዓለም የመጡ ነጋዴዎች ተንበረከኩ። ኢብራሂም የእጅ መንሻዎቻቸውን በአንድ ቃል ቆሻሻ መጣ አይደለንም ሲል ሰባብረው። ነገር ግን የኢብራሂም እምቢተኝነት ዋጋም ነበረው። በጨለማ ውስጥ ጠላቶች ሴራ ጠነሰሱለት። የግድያ ሙከራዎቹ ተከታታይ ሆኑ። በጎዳናዎች ላይ ጥይቶች እንደ ዝናብ ወረዱበት። በጥንቃቄ የተዘጋጁ የመንግስት ግልበጣ ሙከራዎች ተካሄዱ። ከአውሮፓ የመጡ ወኪሎች፣ ከአረቡ ዓለም የተቀነባበሩ ኃይሎችና የሀገር ውስጥ ከዳተኞች ኢብራሂምን ለማጥፋት ተንቀሳቀሱ። ኢብራሂም ግን እንደ ተራራ የማይናው ወጥ ሆነባቸው። በአንድ ምሽት በጨለማው ጎዳና ላይ ገዳዮቹ ቀረቡ ጥይቶችንም ተኮሱ። ነገር ግን ኢብራሂም በአእምሮ ቀልጣፋነት ከጥይቶቹ አመለጠም። በሌላ ቅም የመንግስት ግልበጣ ሙከራ ተጠነሰሰበት። ነገር ግን ኢብራሂም ትራኦሬ በህዝቡ ፍቅር የተጠበቀ ስለነበረ ሴራው ተበጣጠሰም። እሱ ግን ለሞቱ እና ለግልበጣው ሲለፉ በቆዩት ላይ ፈገግ አለባቸው። እኔ ለሀገሬ እኖራለሁ፣ ከሞትኩም ለሀገሬ እሞታለሁ ሲል ተናገረም።

በእጅጉ አሳድጓል። እርሻዎች አበበዋል። ትምህርት ቤቶች ተከፍተዋል። ሆስፒታሎች ተገንብተዋል። ህዝቡ በኢብራሂም መሪነት በራሱ እንዲኮራ ተማረ። ከአውሮፓና ከአረቡ ዓለም የመጡ የእጅ መንሻዎች ተቋረጡ። ሀገሪቷም እንደ ኮከብ እያበራች ነው። ይህ የኢብራሂም ትራኦሬ ታሪክ ተረት አይደለም። እሱ የአፍሪካ ኮከብ፣ የነፃነት ተምሳሌት፣ ለህዝቡ ደግሞ ሁልጊዜም የሚያበራ ነው ይሉታል። ከአውሮፓ እስከ አረቡ ዓለም የእጅ መንሻዎችን አስቁሟል። ግድያዎችን አክሽፏል፣ የመንግስት ግልበጣዎችን ሰባብሯል። እናም ሀገሩን ወደ ብርሃን እየመራት ነው። ዛሬ የኢብራሂም ትራኦሬ ስም በህዝብ ልብ ውስጥ ለዘላለም ይኖራል። አፍሪካ የተባረከች ናት። የሰብአዊነት መጽአት፣ የተፈጥሮ ሀብት መዝገብ። እሷ ለራሷ አይደለም፣ ለመላው ዓለም የምትበቃ ነበረች። የወርቅ ምድር፣ የእህል ማጠራቀሚያ፣ የባህል ማዕድ ነገር ግን ይህችን እናት በገዛ ልጆቿ ተቀብራለች በመጥፎ መሪዎቿ ተሳዳለች ተንቃለች ተዘርፋለች ሀብቷ ተበድሏል ህዝቦቿ ተሰቃይተዋል ድህነት እንደ ጥላ አጥልቶባታል ነገር ግን ይህ የአፍሪካ እውነተኛ ፊቷ አይደለም አሁን ግን አፍሪካ የተነሳች መስላለች ምክንያቱም ከዳር ዳር አፍሪካውያን እሳቱን አቀጣጥለውታል ምክንያቱም በልጆቿ ውስጥ ተስፋ አለ። እንደ ኢብራሂም ትራኦሬ፣ እንደ ቶማስ ሳንካራ፣ እንደ ፓትሪስ ሉሙምባ ያሉ መሪዎች በአንድ ህልም ተቀስቅሰዋል፣ አፍሪካን ለአፍሪካውያን በሚል እነሱ የመጥፎ መሪዎችን ጥላ በብርሃን ተክተዋል። ኢብራሂም ትራኦሬ የቅኝ ገዢዎችን እጅ መንሻ በኩራት ያስቆመ እምቢ ያለ እንደ ተራራ የቆመ ሰው ነው። ሳንካራ ህዝቦቹን በፍቅር አንድ አድርጓል። ሉሙምባ ለነፃነት ሕይወቱን ሰጥቷል። እነዚህ መሪዎች አፍሪካን ከተኛችበትን እንቅልፍ አስቀስቅሰዋታል። አፍሪካ ለራሷ ምትበቃ ናት፣ ለሌሎችም የምትተርፍ ምክንያቱም ልጆቿ ዛሬ ላይ ተነስተዋል። በእያንዳንዱ መንደር፣ በእያንዳንዱ ከተማ አዲስ ትውልድ እየተወለደ ነው። በትራኦሬ ድፍረት፣ በሳንካራ ጥበብ፣ በሉሙምባ መስዋዕትነት የተቀሰቀሰ ትውልድ እየታየ ነው። አፍሪካ እንደ ፀሐይ ታበራለች በአንድ ልብ እንደ አንድ ትመታለች። አለምንም ዓለምንም ታነቃለች። ምክንያቱም አፍሪካ ለአፍሪካውያን ያሉ ልጆቿ ተነስተዋል። አበቃን። ቸር ያሰማን።